ሰላም፣ ጤና ይስጥልኝ። ለእምነቱ ተከታዮች እንኳን ለመስቀል በዓል አድረሳችሁ ማለት እንወዳለን። ወደ ዕለቱ ዜናዎች አልፋለሁ። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ ነኝ። የመስቀል በዓልን ስናከብር ፍቅር፣ አንድነትና ሰላም በማጠናከር ሊሆን ይገባል ሲሉ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምስራቅ ሐረርጌ ሀገረ ስብከት ሊቀ ጳጳስ አቡነ ኒቆዲሞስ ተናገሩ። በሐረሪ ክልል የመስቀል ዳምራ በዓል በርካታ የእምነቱ ተከታዮች በተገኙበት በድምቀት ተገብሩ ይቅርታም

በሐረሪ ክልል የመስቀል ደመራ በዓል በርካታ የእምነቱ ተከታዮች በተገኙበት በድምቀት ተከብሯል። በበዓሉ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ ሐረርጌ ሀገረ ስብከት ሊቀ ጳጳስ አቡነ ኒቆዲሞስ ባስተላለፉት መልእክት የመስቀል ደመራ በዓልን ስናከብር ክርስቶስ ለሰው ልጅ ያሳየውን ፍቅር ምዕመኑም በተግባር በማሳየት መሆን አለበት ሲሉ ተናግረዋል። ሐረር ሁሉም የእምነት ሃይማኖት ተከታይ ተዋዶና በፍቅር የሚኖርባት የሰላም ከተማ ናት ያሉት ሊቀ ጳጳስ አቡነ ኒቆዲሞስ ህዝቡ ይህንን አኩሪ ሴት አጠናክሮ ማስቀጠል አለበትም፣ ብለዋል። በዓሉንም ስናከብር ይቅር ባይነት፣ ደግነትና ርኅራይን በማሳየትና ሌሎችን በመደገፍና በማገዝ መሆን አለበት ሲሉ ማክለዋል። መስቀሉ የፍቅርና የሰላም ምልክት በመሆኑ ምዕመኑ ጥላቻን በማራቅ ሰላምን፣ መዋደድንና መደጋገፍን ማጎልበት እንደሚገባም ገልጸዋል። የክልሉ መንግስትን ወክለው በበዓሉ ንግግር ያደረጉት የክልሉ ትምህርት ቢሮ ኃላፊ አቶ ጌቱ ነጎ በዓሉን ስናከብር ያሉንን መልካም እሴቶች በማጎልበትና በአዲስ አስተሳሰብ ለአገር የምንተጋበት መሆን ይገባል ሲሉ ገልጸዋል። መስቀል የፍቅር መገለጫ በመሆኑ በፍቅርና መተሳሰብ የመኖር እሴት አጠናክረን መቀጠል አለብንም ብለዋል። ለሀገራችን ሰላምና አንድነትን መጠበቅ ሁላችንም በየእምነት ተቋማችን መጸለይና በተግባርም የምናደርገውን ተሳትፎ ማጠናከር አለብን ሲሉም ተናግረዋል። ከዚህም በተጨማሪ የዓለም ቅርስ የሆነው የመስቀል በዓል ስናከብር በክልሉ እየተከናወኑ የሚገኙ ዘርፈ ብዙ የልማት ስራዎችን በመደገፍ እንዲሁም የክልሉ ህዝብ የሰላም የአብሮ ጥሩነትና የፍቅር እሴት ተምሳሌትነቱን በመጠበቅና በማጉልበት መሆን እንዳለበት ነው የገለጹት። በክልሉ የመስቀል የደመራ በዓል ሲከበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ ሐረርጌ አገረ ስብከት ሊቀ ጳጳስ አቡነ ኒቆዲሞስ፣ የአብያተ ክርስቲያናት ካህናትና ምዕመናን፣ የሃይማኖት አባቶች፣ የእምነቱ ተከታዮችና ቱሪስቶች ታድመዋል። ህዝበ ክርስቲያኑ የመስቀል በዓልን ሲያከብር ሃይማኖታዊ ትውፊቱን በጠበቀ መልኩ ሊሆን እንደሚገባም የሐረር መካነ ስላሴ ካቴድራልና የደብረ ገሊላ ቅዱስ ዮሐንስ ገዳም አስተዳዳሪ መልአከ ሰላም ጥበቡ መልአኩ ገለጹ። ባሉ የኢየሱስ ክርስቶስ የሰው ልጆችን ለማዳን እየተከፈለ ዋጋ ስለመሆኑ ነው የተናገሩት። ገዛኸኝ አራጌ። የሐረር መካነ ስላሴ ካቴድራልና የደብረ ገሊላ ቅዱስ ዮሐንስ ገዳም አስተዳዳሪ መልአከ ሰላም ጥበቡ መልአኩ በዓሉን አስመልክቶ ለሚዲያችን እንደገለጹት ኢየሱስ ክርስቶስ የሰው ልጆችን ለማዳን መሰቀሉን ጠቅሰው የመስቀልን ትርጉም ቀይሮ መስቀል የፍቅር የሰላም እና የድኅነት መገለጫ መሆኑን ያስረዳሉ። መጀመሪያ የሰው ልጅ ከገነት ከተባረረ ጀምሮ አምስት ሺ አምስት መቶ ዘመን ይጠብቅ ዘንድ የግድ ነበርና ይህ አምስት ሺ አምስት መቶ ዘመን ደግሞ ተፈጽሞ እግዚአብሔር እንግዲህ በቀራንዮ ሰውን ሲያድን ሰላም የተገኘው በመስቀሉ ነው። መጀመሪያ መስቀል ክፉ የሚያደርጉ ሰዎች የሚሰቀሉበት ነው የነበረው። ያንን የክፉ ምሳሌ የነበረውን ክርስቶስ በመስቀል ላይ ተሰቅሎ የሰውን ልጅ ነጻ አወጣና ነጻም ከወጣ በኋላ ደግሞ እንግዲህ ያ የነገረ መስቀሉ ጉዳይ እንዲቀበር የነገረ መስቀሉ ጉዳይ እንዳይታወስ ብለው በጉድጓድ መታች ተቆፍሮ እንዲቀራ ኢየሱስ ክርስቶስ የተሰቀለበት መስቀል ተአምራትን በማድረጉ ያልተደሰቱት አይሁድ መስቀሉን ከሰዎች እይታ በመሰወር ጉድጓድ ቆፍረው መቅበሩን ጠቁመው መስቀሉ የተቀበረበት ቦታ ለሶስት መቶ ዓመታት ያህል የቆሻሻ መጣያና ማከማቻ አድርገውት መቆየታቸውን ያስረዳሉ። ንግሥት ሌኒ መስቀሉን ከተቀበረበት ለማውጣት በ327 ዓ ም ወደ ኢየሩሳሌም ብትሄድም አይሁድ የተቀበረበትን ቦታ ለማሳየት ባይፈልጉም፣ ባደረገችው ጥረት አረጋዊው ኪራኮስ ሞስ የጎለጎታን ኮረብታ አመለከታት። ዳሩ ግን ኪራኮስ ዘመኑ ከመርዘሙ ጋር ተያይዞ በአካባቢው ከነበሩት ከሶስቱ ተራሮች ውስጥ መስቀሉ የሚገኝበት የትኛው እንደሆነ ለይቶ ማወቅ አልቻለም። የንግሥት ሌኒ ከሶስቱ ተራሮች የቱ እንደሆነ ለመለየት በእግዚአብሔር መልአክ እርዳታ ደመራ አስደምራ ብዙ እጣንም በመጨመርና በማቃጠል የእጣኑ ጢስ ወደ ሰማይ በመውጣት በቀጣይ ተመልሶ መስቀሉ ባለበት ተራራ ላይ በማረፍና በመስገድ መስቀሉ ያለበትን ትክክለኛ ስፍራ እንዳመላከታት ያስረዳሉ። ከዚያም መስከረም 16 ቀን ቁፋሮ እንዲጀመር አዘዘች። ያንንም ተምሳሌ በማድረግ ደመራ ግሩም በሆነ መልኩ ለዘመናት እየተከበረ እንደሚገኝ ጠቁመዋል። ያ ነገረ መስቀሉ ተቀብሮ እንዳይቀር በእሌኒ አማካኝነት እንግዲህ ያ መስቀሉ ወጥቶ የበለጠ የመስቀሉ ነገር ደምቆ የታየበት እለት። ያ መልካም ነገር፣ በጎ ነገር፣ እውነት ነገር ተቀብሮ ነበረ። ሰዎች መልካም ነገርን እንግዲህ በክፉ ነገራቸው የደበቁት የቀበሩት ይመስላችኋል። እና ያ ነገር ደግሞ ተቀብሮ አይቀርምና፣ ክፉ ሰዎች ነገረ መስቀሉ እንዳይታይ ሲቀብሩ፣ በጎ ሰዎች ደግሞ የነገረ መስቀሉን ጉዳይ እንዲተረክ መልካም ሆኖ እንዲታይ የሰው ድህነት እንዲመሰከርበት ስለተደረገ በዚህ አማካኝነት የነገረ መስቀሉ ባህል ይህን ይመስላል ማለት ነው። በዚህም በቤተ ክርስቲያን አልፎም የሀገር ሀብት ሆኖ የተለያዩ ሀገራት ቱሪስቶች ቀልብ የሳበው ክብረ በዓል ስለሆነ ህዝበ ክርስቲያኑ በዓሉን ሲያከብር ሃይማኖታዊ ትውፊቱን በጠበቀ መልኩ መሆን እንደሚገባም ገልጸዋል። በቅድስት እሌኒ አማካኝነት በልጇ በቅዱስ ቆስጠንጢኖስ አማካኝነት ይሄ የነገረ መስቀሉ መከበር ከጀመረበት ጊዜ ጀምሮ እንግዲህ እንደ ኢትዮጵያ በውጭም ዓለም ያሉ ኢትዮጵያውያን የሚያከብሩት እኛ ኢትዮጵያውያን ደግሞ በጋራ ሆነን የምናከብረው ብቻ ነው የነበረው። አሁን ደግሞ እግዚአብሔር ፈቅዶ የነገረ መስቀሉ ጉዳይ በዩኔስኮ ተመዝግቦ የኛ የኢትዮጵያውያን ሀብት ብቻ ሳይሆን የዓለም ሀብት ሆኖ በማይዳሰስ ቅርጽ ቅርስ ተመዝግቦ ነው ያለውና ስለዚህ ለሀገር ትልቅ ፋይዳ አለው። በሐረሪ ክልል የመስቀል ደመራ በዓል በትናንትናው ዕለት በድምቀት ተከብሮ ውሏል። የመስቀል ደመራ በዓል በጉጉት የምንጠብቀው አሰባሳቢ በዓላችን ነው ሲሉ የሐረር ከተማ ነዋሪዎች ገልጸዋል። የመስቀል ደመራ የመስቀል ደመራ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከሚገበሩ የአደባባይ በዓላት መካከል አንዱ ነው። የመስቀል ደመራ በዓል ሲያከብሩ ያገኘናቸው የሐረር ከተማ ነዋሪዎች እንደገለጹት መስቀል የሰው ልጆች የድኅነት ምልክት ነው ይላሉ። የመስቀል በዓል የሃይማኖቱ ተከታዮች የራቀ ተቀራርቦ በአንድነት የምናከብረውና በጉጉት የምንጠብቀው አሰባሳቢ በዓል ነው ብለዋል። መስቀል ጌታችን ኢየሱስ ክርስቶስ ትልቅ ዋጋ የከፈለበት ነው። ይህም ለመስቀል ለሚያምኑ በሙሉ ዋጋ ተከፈለበት ነው። መስቀል ደምራን ስናስብ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሞትን የሻረበት፣ ጠላት ዲያብሎስን ድል ያደረገበት፣ እኛ ልጆቹ ደግሞ ነጻ የወጣንበት፣ በሞቱ ሕይወትን ለእኛ ያደለበት ታላቅ ቀን በመሆኑ በእጅጉ ልዩ ስሜት አለኝ። ያው እንደ ማንኛውም ኢትዮጵያዊ በጣም በደስታ ነው የምቀበለው። እንደ እምነቱም ተከታይ እጅግ ደስ ብሎኝና በፍቅር ነው የምቀበለው። በጣም በጉጉት ነው የምጠብቀው እለቱን ማለት ነው። መስቀል ለእኔ ህይወቴ ነው። መስቀል ቤዛ ነው። በመስቀል ነው የዳን ነው። ደመራ ማለት መስቀል ማለት ራሱ ለእኔ መኖር ማለት ነው። መስቀል ማለት ኃይላችን ነው። መስቀል መዳኛችን ነው። አ የደበቁትን እውነት ወጥቶ በማየቴ ሙሉ ያደርገኛል ማለት ነው። ደመራው ደግሞ በየዓመቱ መከበሩ ያንን ክፋት ማውጣቱን መገለጡን ደስተኛ አድርጎኛል። በተለይም የመስቀል በዓል በኢትዮጵያ ሃይማኖታዊ ትውፊቱን ሳይለቅ በተለያዩ ብሔሮችና ባህል በድምቀት የሚከበር በመሆኑ ለየት እንደሚያደርገው ገልጸዋል። በደመራ ወቅት ሁሉም በባህል ልብስ አጊጦ አምረው ስለሚመጡ ሀገርን ለማስተዋወቅም ጉልህ አስተዋጽኦ እንዳለው ጠቁመዋል። ይህ ባህል ራሱ እኛ ኢትዮጵያነት ምንነታችን የሚገልጽ ነው። ባህላችን ማለት እንደዚህ አይነት ባህሎች የሚከብሩ ደግሞ ከኢትዮጵያ አንዱ ነን። የትም ቦታ ብትጂ፣ አፍሪካን ብትጂ፣ ዓለም ላይ ብትጂ አልፎ ነው የምታገኝ። ኢትዮጵያ ግን በባህላዊ ልብስ ተውባ የምትገኝ አገር ናት። ለዚህ በእያንዳንዱ ቱሪስቶች ሲመጡ ይሄን ራሱ የተዋቤው ነገሮች ሲያዩ ራሱ በጣም ተዋቤ ስትገኝ በጣም እኛን ኢትዮጵያን ግልጽ አድርጎ ለዓለም የሚገልጸን ባህል ነው። እንግዲህ የመስቀል በዓል ባህልን አስመልክቶ ያው በመላው ሀገራችን ኢትዮጵያ የሚከበር እንደ መሆኑ መጠን እንደዚሁ ደግሞ የተለያዩ ብሔር ብሔረሰቦች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ በየራሳቸው ባህል ሃይማኖቱን ሳይለቅ ማለት ነው እያከበሩት በመሆኑ ብዙ ስንሆን አንድ መሆናችንን የሚያመለክት ብዝሀነታችንን በአንድነት የምንገልጽበት በመሆኑ ባህላዊ እሴታችንም እንደተጠበቀ ይቀጥላል ብዬ አምናለሁ። እንደገና የሀገርን ባህል ትውፊት፣ ታሪክ ከማስተላለፍ አንጻር ከፍተኛ ሚና አለው። እንደምታዩ እኛ አይደለን በዚህ ሰዓት እኛ ያው ዜጎች ነን ኢትዮጵያውያኖች ነን እንታወቅበታለን። የውጭ የውጭ ዜጎች ሳይቀር በዚህ ሰዓት በባህል ልብሳችን ተማርከውና ተውበው እነሱንም እያየን ነው። ዓመቱን ጠብቀን ዛሬ በዚህ ቦታ ላይ ተገኝተን እንዲህ በደመቀ ሁኔታ ስናከብር ክብር ነው የሚሰማ። በብዛት ሰው እንደዚህ በሚገናኝበት ሰዓት ራሱን ያሳያል እና አንዳንድ ሰው የሌላውን ባህል እየተከተለ ከሆነ የሀገሩን ባህል እንዲከተል አንዱን ከአንዱ ሲያይ ራሱን ያስታውሳል እና የውጭ ለሚከበሩ ባህላት ብዙ ነገሮች ሽን እንድታስታውስ ያደርጋል ማለት ነው። ነዋሪዎቹ በመጨረሻም የእንኳን አደረሳችሁ መልእክታቸውንም አስተላልፈዋል። በሐረሪ ክልል የመስቀል ደመራ በዓል በሰላም ተከብሮ መጠናቀቁ የክልሉ ሰላምና ጸጥታ አስተዳደር ቢሮ አስታወቅም። የክልሉ ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ቶፊቅ መሐመድ እንደገለጹት ከዝግጅት ጀምሮ የደመራ በዓል ተከብሮ እስኪጠናቀቅ ድረስ የጸጥታ ግብረ ኃይል፣ የሀገር መከላከያ ሰራዊት፣ የፌዴራል ፖሊስ፣ የክልሉ ፖሊስ አመራሮችና አባላት እና የሰላም አደረጃጀቶች ከመመኑ ጋር በመሆን ለሰሩ ስራ ምስጋና አቅርበዋል። ምንጊዜም የሰላም ተምሳሌ የሆነችው ክልላችን የህዝቦቿ ደህንነት እንዲረጋገጥ በጋራ እጅ ለእጅ ተያይዘን ለሰላም እንሰራለን ሲሉ መልክታቸውን አስተላልፏል። በዓሉ በሰላም ተከብሮ እንዲጠናቀቅ አስፈላጊ ሁሉ ላደረጉት ምስጋና አቅርበዋል። በባሉ ላይ የኢትዮጵያ ኦርቶዶክስ ተዋሪ በተከሰነ ምሳቃ ደረጃ ስብከት ሊቀጳጳስ አቡነ ዲቆል ሙስን ጨምሮ የክልሉ ከፍተኛ አመራሮች ከፍተኛ ቁጥር ያለው መመናን መታደማቸው የሚታወስ ነው። የብልጽግና ፓርቲ ሰው ተኮር ተግባራት ተጠናክረው ይቀጥላሉ ሲሉ የፓርቲው ሐረሪ ክልል ቅርንጫፍ ቤት የወጣቶች ክንፍ ኃላፊ ወጣት ሙስጠፋ ኢልያስ ገለጹ። ክልል የብልጽግና ፓርቲ ቅርንጫፍ ቤት የወጣቶች ክንፍ አባላት የመስቀል በዓልን አስመልክተው

የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የወጣቶች ክንፍ አባላት የመስቀል በዓልን አስመልክተው ለሜቄዶንያ ሀረር ቅርንጫፍ ማዕድ አጋርተዋል። በክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የወጣቶች ክንፍ ኃላፊ ወጣት ሙስጠፋ ኤልያስ እንደገለጹት ፓርቲው ሰው ተኮር መርን በመከተል ዝቅተኛ ገቢ ያላቸውና አቅመ ደካሙ የሆኑ ዜጎችን ማህበራዊና ኢኮኖሚያዊ ችግሮቻቸውን የሚያቃልሉ ተግባራትን በልዩ ትኩረት እያከናወነ ይገኛል ብለዋል። በዛሬ ዕለትም በክልሉ የፓርቲው ወጣቶች ክንፍ አባላት በሜቄዶንያ ሀረር ቅርንጫፍ ተገኝተ ሲተን ማዳጋርተናል ያሉት ወጣት ሙስጠፋ የፓርቲው ሰው ተኮር ፕሮግራሞች ተጠናክሮ እንደሚቀጥሉ ማረጋግጠዋል። የአገር ባለውለታዎችን ማስታወስም የሁሉም ዜጋ ኃላፊነት መሆኑንም አስገንዝበዋል። በክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የወጣቶች ክንፍ ምክትል ኃላፊ ወጣት ሲትራ ባር በበኩላቸው አቅመ ደካሞችና ድጋፍ የሚሹ ዜጎችን መርዳትና መጠየቅ የሁል ጊዜ ተግባር ሊሆን እንደሚገባ አስገንዝበዋል። አቅመ ደካሞችና አረጋውያንን መርዳት በፈጣሪም ዘንድ የሚወደድና ለህሊና እርካታን የሚሰጥ ተግባር ኑንም ጨምረው ገልጸዋል። የወጣት ክንፍ አባላቱ ከማዕድ ማጋራት በተጨማሪ የአልባሳትና የንጽህና መጠበቂያ ቁሳቁሶችንም ለማዕከሉ አበርክተዋል። የእንስሳትን ምርትና ምርታማነት ለማሳደግ በትኩረት እየተሰራ እንደሚገኝ የሐረሪ ክልል ግብርና ልማት ቢሮ አስታወቅም። የእንስሳት ዝርያ ማሻሻል የምግብ ዋስትና ከማረጋገጥ አልፎም ይህ አርሶ አደሩ የኢኮኖሚ ጥቅም ለመገንባት ያለው ፋይዳ የጎላ መሆኑን የተገለጸው ዘገባው የአደም ብራሂም ነው ናርዶስ ዳምጤ ዝርዝሩን ታቀርበዋለች። የሀገሪቱን የስኬት ጉዞ ለማረጋገጥ የእንስሳት ምርትና ምርታማነትን ለማሳደግ ዘመናዊ ቴክኖሎጂ ተግባራዊ ማድረግ አስፈላጊ መሆኑን የሐረሪ ክልል ግብርናና ልማት ቢሮ አስታውቋል። በቢሮው የእንስሳትና የአሳ ሀብት ዳይሬክተር አቶ ኑሬ መሐመድ እንደተናገሩት የአርሶ አደሩን ኑሮ ለማሻሻል የተረጋገጡ የምርምር ውጤቶችን መጠቀም አስፈላጊ ነው ብለዋል። ናይትሮጂን ማሽኖች አሉን እና በገጠር ሀምሳ በመቶ ዘር እናሰራጫለን መሰል ቴክኖሎጂ በክልሉ ተግባራዊ ለማድረግ የናይትሮጂን ማሽን በማስመጣት የተሻሻሉ የእንስሳት ዘሮችን በማቆየት እንስሳቶች ለእርግዝና እንዲዘጋጁ ይረዳል ብለዋል። በቢሮ የእንስሳት ተላላፊ በሽታዎች ቁጥጥርና ክትትል የስራ ሂደት አስተባባሪ ዶክተር ኢሳ አብዱል ጀባር በበኩላቸው የተዳቀለው ዘር ከ15 እስከ 21 ሊትር ወተት መስጠት የሚችል በሽታ የመከላከል አቅም ያለውና በአጭር ጊዜ ከፍተኛ ምርት ያለው መሆኑን ገልጸዋል። በሀያ አንድ ቀናት ውስጥ ላሞች ለእርግዝና ሲነሱ የኤአይ ቴክኖሎጂ ከሁለት እስከ አምስት ቀናት ውስጥ ይሰጣቸዋል፣ ያረግዛሉ ማለት ነው። በሶፊ ወረዳ ገልመሽራ ቀበሌ የእንስሳት ጤና ባለሙያ የሆኑት አቶ መሐመድ ዑመር በእንስሳት ጤና ማዕከሎች የማዳቀል አገልግሎት እየተሰጠ መሆኑን ጠቁመው አንዲት ላም ለማርገዝ ዝግጁ መሆኗን ምልክት ስታሳይ ከ18 እስከ 24 ሰዓት ባለው ጊዜ በሰው እገዛ የተሻለ የኮርማ ዘር ሊሰጥ ስለሚችል በዘርፉ የተሰማሩ ወደ ማዕከላቱ መጥተው የአገልግሎቱ ተጠቃሚ መሆን የሚችሉ መሆኑን ገልጸዋል። ከዱራ ቺለርጃ ከገመሲ ሙለቱኩኒ ቺለርጃ አኒኒ እቲአኔ ማሽኑ የናይትሮጅን አየርን በመሰብሰብ ቴክኖሎጂውን እና ኦክስጅንን ጨምሮ ከሂሊየም ጋር ይጋጫል። በዚህ መልኩ ይሰራል ማለት ነው። በወረዳው በዘርፉ ላይ የተሰማሩት ወይዘሮ ወልፍነሽ አስናቀ በበኩላቸው በሶስተኛ ደረጃ እንስሳዎቿን በማዳቀል ላይ መሆናቸውን ተናግረው አሰራሩ ቀላልና ወጪ ቆጣቢ መሆኑን ተናግረዋል። ሎንተርባን ፈረንጂ ቮልፋካት በዚህ ቴክኖሎጂ እንግዲህ ሰባት የቦረና ዘርን ከብቶች ማብዛት ችያለሁ። በዚህ አመት ደግሞ አዳዲስ የውጭ ከብቶችን ማራባት ፈልጋለሁ። አካማር አይለ ኦልት ከንዋር ከንበር ባነነ ቲሲ ሌላው በዘርፉ ላይ የተሰማሩት አቶ አድማሱ ማርሻ ወደ ሀገር ውስጥ የሚገቡ የተመረጡ የከብቶችን ዘሮች በማባዛት ከፍተኛ ትርፍ እያገኙ መሆኑን ገልጸዋል። ለብዙ ሰዎች የስራ ዕድል ፈጥር ቢያንስ ወደ ቋሚ የሚሰሩ ወደ አስራ አንድ ሰዎች አሉ። ካፒታል እንግዲህ እንደምታየው ነው ስክምተውን አሁን ከሰላሳ ሚሊዮን ብር በላይ የሚሆን ካፒታል አለ ቋሚ ንብረቶች። በክልሉ በሁሉም ወረዳዎችና ቀበሌዎች አገልግሎቱን በስፋት በእንስሳት ሕክምና ባለሙያዎች እየተሰጠ በመሆኑ ህብረተሰቡ ተጠቃሚ መሆን እንዳለበት ቢሮው አስታውቋል። የሀረሪ ክልል የህብረት ስራ ማህበራት ማደረጃ እና ማስፋፋት ኤጀንሲ እና የምስራቅ ሐረርጌ የህብረት ስራ ማህበራት ማደራጃ እና ማስፋፋት ጽፈት ቤት በጋራ ለመስራት የሚያስችል ስምምነት ተፈራረሙ ነው። የክልሉ የህብረት ስራ ማህበራት ማደራጃ እና ማስፋፋት ኤጀንሲ አቶ ኃላፊ አቶ ሚልኬሳ አህመድ እንደተናገሩት ስምምነቱ አርሶ አደሩ የሚያመርተው ምርት በደላሎች እጅ ሳይገባም የሚሸጥና የዋጋ ንረት ለማረጋጋት ይረዳል ብለዋል። በምስራቅ ሐረርጌ ወረዳ ማህበራት ማስፋፋት ጽፈት ቤት ኃላፊ ወይዘሮ ቦንሲቱ ኢብራሂም እንደገለጹት በወረዳው የሚመረቱ አትክልትና ፍራፍሬ እንዲሁም ቡናን ጨምሮ ምርቶች በተደራጀ ወጥ በሆነ መንገድ የዋጋ ተመን ተዘጋጅቶላቸዋል አሉ ሲሆን የተመጣጠነ አቅርቦት ገበያን በማረጋጋት በኩልም ትልቅ ሚና ይጫወታል ሲሉ የተናገሩት ስምምነቱ በተቻለ ፍጥነትም ተግባራዊ ለማድረግ እንደሚሰራም ነው የተናገሩ፣ ሲል ባልደረባችንም ጌትነት ዘውዴ መረጃውን አድርሶናል። ወደ ሀገር አቀፍ ጉዳዮቻችን ተሻገርን። መስቀል ይቅርታና ዕቅን እኩልነትና አንድነትን ፍትህና ርትዕም ማረጋገጥ መሆኑን በውል በመገንዘብ ለሀገር ከፍታም በአንድነት መስራት እንደሚገባ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ገለጹ። በሌላ ዜና ደግሞ ታላቁ የኢትዮጵያ ህዳሴ ግድብ ትውልድን ከትውልድ የሚያገናኝ ድልድይ ነው ሲሉ የምጣኔ ሀብት ባለሙያው ዶክተር ጸጋይ ደገነ ገለጹ። የሚሉት በሀገር አቀፍ ጉዳዮቻችን የያዝናቸው ናቸው ናቸው። ሌሎችም ጨምሮ ወደ እናንተ ይደርሳሉ። መስቀል ይቅርታና እርቅን፣ እኩልነትን፣ አንድነትን፣ ፍትህና ርትዕን ማረጋገጥ መሆኑን በውል በመገንዘብ ለአገር ከፍታ በአንድነት መስራት እንደሚገባ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ አስገለጹ። በኢትዮጵያ የተጀመሩ ታላላቅና ዘመን ተሻጋሪ ችግር አስወጋጅ ስራዎች እውን ማድረግ የሚቻለው ህዝብ በአንድነትና በህብረት ሲነሳ እንደሆነ ከአዳሴ ግድብ ተምረናል ነው ያሉትም። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በአደባባይ የሚከበሩ የመስቀል ደመራ በዓል በመስቀል አደባባይ በደማቅ ስነስርዓት ተከብሮ ውለዋል። በክብረ በዓሉ ላይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ብፁዕ አባታችን፣ አዲስ አበባ ከተማ አስተዳደር ከንቲባ አዳነች አበቤም፣ የባህልና ስፖርት ሚኒስትር ሸዊት ሻንካ፣ የፌዴራል ጠቅላይ ፍርድ ቤት ምክትል ፕሬዚደንት ወይዘሮ አባ እምቢ አለም ከፍተኛ የመንግስት ስራ ኃላፊዎች የተለያዩ ሀገራት አምባሳደሮችና ጎብኚዎች ተገኝተዋል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁ ቅዱስ አቡነ ማትያስ በክብረ በዓሉ ላይ ባስተላልፉት አባታዊ መልእክት እግዚአብሔር ጥፋትን የማይወድ አምላክ ነውና ሰዎች ከጥፋት ሊታቀቡ ይገባል ብለዋል። የዘንድሮ የመስቀል ደመራ በዓል እግዚአብሔር የሰጠንን ውሃ በመጠቀም በአንድነት ተረባርበን የዳሴ ግድባችን አጠናቀን ባስመረቅንበት ማግስት መሆኑ በዓሉ ልዩ አድርገዋል ነው ያሉትም። ታላቁ የኢትዮጵያ ዳሴ ግድብ ለሀገራችን ዳግም ልደት ያበሰረ ስኬት መሆኑን በማንሳት ለዚህ ላበቃን እግዚአብሔርና በስራው ታሪካ ያሻራውን ላስቀመጠ ሁሉ ምስጋና እናቀርባለን ብሏል። ኢትዮጵያ በቀጣይ ለመስራት በቅድ የያዘቻቸው ታላላቅ የልማት ስራዎችን በጥራትና በፍጥነት ተሰርተው ለህዝባችን ጥቅም እንዲውሉ መረባረብ እንደሚገባም አባታዊ መልእክት አስተላልፈዋል። በኢትዮጵያ የተጀመሩ ታላላቅ ዘመን ተሻጋሪ ችግሮች አስወጋጅ ስራዎች እውን ማድረግ የሚቻለው ህዝቡ በአንድነትና በህብረት ሲነሳ እንደሆነ ከህዳሴ ግድብ ተምረናል ሲሉም ገልጸዋል። በመሆኑም ህዝቡ በታላቁ የኢትዮጵያ ህዳሴ ግድብ ያሳየውን ትብብርና ተነሳሽነት አጠናክሮ መቀጠል እንዳለበት አስገንዝቧል። ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የመንበር ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳውሮስ በበኩላቸው መስቀል የሰው ልጆች ከፈጣሪ ጋር የታረቁበት ሰላምና ፍቅር አንድነት የተገኘበት እርቅ የታወጀበት በዓል ነው ብለዋል። መንፈሳዊ አንድነትን በማጠናከር ሀገርን ማገልገል ይገባልም ሲሉ ነው የተናገሩት። ታላቁ የኢትዮጵያ ህዳሴ ግድብ ትውልድን ከትውልድ የሚያገናኝ ድልድይ ነው ሲሉ የምጣኔ ሀብት ባለሙያው ዶክተር ጸጋይ ደገነ ገለጹ። የግድቡ መጠናቀቅ በተለይ የዘመን ተሻጋሪ ትውልዶችን ህልም እውን ማድረግ ያስቻለ ነው ብለዋል። ህዳሴ ቀጣውን ትውልድ ለተሻለ ስራ የሚያነሳሳ ታላቅ ፕሮጀክት መሆኑንም ነው የተናገሩትም። ግድቡን በተመለከተም በጀርመን የሚገኙ አንዳንድ ሚዲያዎች የዛባ መረጃዎችን ሲያስተላልፉ እንደነበር አስታውሰው በዚያ የሚኖሩ ኢትዮጵያውያን ዘገባዎችን ሚዛናዊነት እንዲኖራቸው በህብረት በመስራት የተሳሳቱ መረጃዎችን ማስቀረት አይዘነጋም ብለዋል። ይህ ህብረት በውጭ የሚኖሩ ኢትዮጵያን ምንጊዜም በአገር ጉዳይ ላይ ቀና ምኞት እንዳላቸው ማሳያ ነን ያሉት ግድቡ ሲመረቅም ዓለም አቀፍ ሚዲያዎች ኢትዮጵያ የገነባችውን የአፍሪካ ትልቁን ኤሌክትሪክ ኃይል ማመንጫ ግድብ እያሉ ሰፊ ሽፋን ሰጥተውታል። ይህ ዳግም ለተጨማሪ ስራ የሚያነሳሳን ነው ይላሉ። ከዚህ በፊት ስለ ኢትዮጵያ ጥሩ የማይዘግቡ የውጭ ሚዲያዎች ጭምር የህዳሴ ግድቡ መጠናቀቅ ተከትሎ በጎ ዘገባ መስራታቸውን በህብረት ከሰራን ዓለም የኢትዮጵያ አገራችን ጎን እንደሚቆም የሚያሳይ ነው ብለዋል። በርካታ የውጭ ሀገራ ዜጎች የተለያዩ የኢትዮጵያ አካባቢዎች በተከናወኑ የደመራ ስነ ስርዓቶች ታድመዋል። በሀገር ባህል ልብስ ተውበው በባህር ዳር የተከበረው የደመራ በዓል ላይ የተገኙት የውጭ ሀገር ቱሪስቶችም የባህሉ ትዕይንት ደስታ እንደፈጠረላቸው ተናግረዋል። ኢትዮጵያውያን የብዙ ባህሎች ባለቤት መሆናቸውን እንደተገነዘቡ አስታውሰው ይህን የቱሪዝም አቅም ይበልጥ ማጠቀም እንደሚያስፈልግም ነው ያመለከቱት። ባህር ዳር ምቹ ነችም፣ ነዋሪዎቿ እንግዳ ተቀባይ ናቸው ያሉት የውጭ ዜጎቹ በከተማዋ ጥሩ ጊዜን እያሳለፉ መሆኑን ተናግረዋል። በአዲስ አበባ ተከናወነው የደመራ በዓል ላይ የተሳተፉ የውጭ ሀገር ዜጎችን በበኩላቸው የደመራ በዓሉ ደማቅና ቀልብን የሚስብ እንደነበረ ነው የገለጹት። ኢትዮጵያ ውብ ሀገር መሆኗን አንስተው በዩኔስኮ የተመዘገበው የበዓሉ አከባበር ላይ ልዩ ስሜት እንደፈጠረላቸው ነው የተናገሩት። በበዓሉ የተመለከቱት ልዩ አለባበስ ትውፊትና ሃይማኖታዊ ስርዓት እንደሳባቸው ነው የቱሪዝም ሀብት ይበልጥ መጠቀም እንደሚገባ ጭምር አንስተዋል። አዲስ አበባ እያሳየች ያለው እድገት የሚያስገርም ያሉት ጎብኚዎቹ ሌሎች ጎብኚዎችም ወደ ኢትዮጵያ መጥተው ባህልና ቅርሶቻቸውን እንዲጎበኙ ጥረት እናደርጋለን ብለዋል። የቅመማ ቅመም ጥራትን ለማስጠበቅ ከዘር ዝግጅት እስከ ኤክስፖርት ድረስ ባለው እሴት ሰንሰለት በርካታ ተግባራት በጋራ እየተከናወነ መሆኑን የኢትዮጵያ ቡና ሻይ ባለስልጣን ገለጸም። የባለስልጣኑ ምክትል ዋና ዳይሬክተር እና የልማት ዘርፍ ኃላፊ ታጋይ ኑሩ እንደተናገሩት የቅመማ ቅመም የ10 ዓመት ስትራቴጂ የተዘጋጀ ስለ መሆኑም ተናግሯል። በዚህ መሰረትም የቅመማ ቅመም ኤክስቴንሽን አሰራርን ለማሻሻል እየተሰራ መሆኑን ጠቁመው ለ19 የቅመማ ቅመም አይነቶች የፓኬጅ ማሻሻያ መደረጉን አንስተዋል። በፓኬጁ መሰረትም ቅመማ ቅመም አብቃይ ለሆኑ የክልል ዞን ከፍተኛ ባለሙያዎች ስልጠና መስጠቱን ገልጿል። የጥራትና ግብይት ስራም ለማቀላጠፍ ቁጥጥር ውስጥ በማስገባት መምራት የሚያስችል የቅመማ ቅመም ጥራትና ግብይት መመሪያ ጸድቆ ወደ ስራ መገባቱን አስረድተዋል። ይህ መመሪያም ወደ አዋጅ ከፍ ለማድረግ ረቂቁ አልቆ ወደ ግብርና ሚኒስቴር መላኩን ነው የገለጹት። በአስር ዓመት ስትራቴጂ መሰረትም ዘርፉን በሚፈለገው ልክ ለማሳደግ ከዛር ጀምሮ በቅንጅት መስራት የሚያስችል አቅም ይገነባል ብሏል። በዘርፉ ዘር አብዢ የሌሉ በመሆኑ በዚህ ዘርፍ ከክልሎች ግብርና ምርምር ጋር በመተባበር በቀጣይ እንደሚሰራም አመልክቷል። የሴት ሰንሰለቱን የማሳጠርና ምርትን በጥራት ተመርቶ ወደ ማዕከላዊ ገበያ እንዲደርስ ይሰራል እንሰማለን ብለዋል። በምርት አሰባሰብ አዘጋጀትና ማቀነባበር ላይ የሚታዩ ተግዳሮቶችን እንዲወገዱና ዘመናዊ የድሕረ ምርት ማዘጋጀትና ማቀነባበር ዘዴዎች በስፋት እንዲጠቀሙ ይሰራልም ነው ያሉት። ቅንጅታዊ አሰራርን በመጠናከር ምርምርን በማሳደግ የሀብት አቅምን በማሰባሰብ የግንዛቤ ችግርን ለመቅረፍ የአቅርቦት መጠንን ከጥራት ጋር በማሻሻል በሚፈለገው ልክ ኤክስፖርት በማድረግ ሀገር መጥቀም እንደሚያስችልም አስረድተዋል። የሚቀጥር አገኛው ዘገባ ተቻገረን የትራምፕ አስተዳደር የቡክርና ዜግነት ትምህርትን ለማቋረጥ የያዘውን እቅድ ላይ ውሳኔ እንዲሰጥም ጠቅላይ ፍርድ ቤትን ጠይቋል። ትራምፕ የስደተኞች ልጆች ሆነው በአሜሪካ የተወለዱ ህጻናት ዜግነት እንዳያገኙ የሚከለክለውን መመሪያ መፈረማቸው የሚታወስ ነው። ዘገባው ሲይ አዩብ ካዛሊ ያቀርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ትላንት አርብ የፕሬዝዳንቱ ትእዛዝ አስፈጻሚ የብኩርና ዜግነትን ማቆም ህገ መንግስታዊ ነው ወይ በሚለው ላይ ውሳኔ እንዲሰጥ ጠቅላይ ፍርድ ቤትን ጠይቋል። አስተዳደሩ በዚህ አመት ለሁለተኛ ጊዜ ነው ጉዳዩን ፍርድ ቤት እንዲያይለት ያቀረበው። የብኩርና መብት የወላጆቻቸው ዜግነት ወይንም የኢሚግሬሽን ሁኔታ ምንም ይሁን ምን በአሜሪካ ግዛት ውስጥ ለተወለዱ ሰዎች ዜግነት የሚሰጥ ህጋዊ መርህ ነው። ይህ አሰራር በሀገሪቱ ውስጥ በ14ኛው የህገ መንግስት ማሻሻያ መሰረት የተጠበቀ ሲሆን ይህም በአሜሪካ የተወለዱ ወይም ዜግነት የተሰጣቸው ሰዎች ሙሉ ዜጋ እንደሆኑ ይደነግጋል። ይሁንና ትራምፕ የስደተኞች ልጆች ሆነው በአሜሪካ የተወለዱ ህጻናት ዜግነት እንዳያገኙ የሚከለክለው መመሪያም መፈረማቸው ይታወሳል። ጠቅላይ አቃቢ ህግ ዲጆን ሳወር ከአንድ ምህት አመት በላይ ሲገዛ የቆየው የዜግነት መብት ለረጅም ጊዜ ተቀባይነት ያለው ቢሆንም በ14ተኛው ማሻሻያ ላይ የተሳሳተ አመለካከትና አጥፊ ውጤት አለው ሲሉ ለፍርድ ቤት አስረድተው ፍርድ ቤቱ እንዲያጤነው ጠይቀዋል። አዲሱ ይግባኝ በዚህ ዓመት መጀመሪያ ላይ ጠቅላይ ፍርድ ቤቱ ለአስተዳደሩ ወስኖበት ከነበረው የሚለየው ክርክሩ አዘልና የፌደራል ዳኞች ቴክኒካዊ ጥያቄ በስፋት የታየበት መሆኑ እንጂ እንደቀደመው ፍሬ አልታየበትም። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለተወሰነ የነበሩ ዜናዎች የተካተላችሁት ይመስል ሰነ ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ነው። ኃይል አብራችሁ ቆይታ አድርጋለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜ እየተመኘን ለመስቀል በዓል አክባሪዎች መልካም መስቀል ጊዜ ይሁንላችሁ። እኛም በዚህ አበቃው ተነስተን